እኔ የምለው ማለት ነው ዳኒ ትላንትና ለራስክ እየታገል ከነበር እንዲ ለነገሩ ከአብርሽ ጋር ከሆነች እኮ አንተ ያው አብርሽን ስለምታሸንፈው ማለት ነው ልትታገልም ይመቻል ይሳቅን ግን ያው አታሸንፈውም ሰላም ሰላም ቤተሰብ ውጭ እንዴት ናቸው ግን በመጨረሻው ሺቲ በሚለው ይሳቅ ማለት ነው እኔ በጣም ነው የሳኩት ማለት እና ትክክል ነክ ይሳቅ ማለት ነው ምክንያቱም ሺቲ ያስፈልጋቸዋል ሁለቱ ሺቲ ሳይሆን ያን ያለ አደለም ሩታ ያለበሰችው እሱም ይበዛባቸዋል መሰለኝ እና ልጅቷም በቃ ተፋቷት። ልጅቷ እኮ ፈታ እያለች ነው በቃ እንደውም ከጭቅጭቅ ከንዝርቅ ዳነች ማለት ነው። እንደዚህ ፈታ እያለች፣ ዘና እያለች ለክብሯ የሚጨነቅ ወንድ ጋር ሆና መስራት ነው በቃ፣ ዘና ትበልበት። በነገራችን ላይ ቤተሰብ ሩታ ዛሬም ፀጉሯ ያው የውስጡን አስገባች እንጂ ያው አንድ አንድ ቀን የሰሩት ልብስ ብቻ ነው የቀየሩት ማለት ነውና። እና በጣም ነው ደስ ያለኝ ሩታዬ እንደዚህ ነብር ነብር በቃ። እኔ ምን ልበላችሁ በፊት ታለቅስ ነበረ በልቅሻው ነበር ምናውቃት አሁን ግን ነብር ሆና ሳያት እንዴት ደስ እንዳለኝ። እና ዳኒ ግን ለማንኛውም ማለት ነው እንደዚህ አቱን ሴታ ሴት አቱን ሺቲ እንደተባለው ሺቲ ሲመጣልቅ ደግሞ ያው ሺቱን ለብሰክ የምናይ ያደርገናል ማለት ነው ሳክ ሺቲ ይዘለትና እና አልብሰው ሩታዬ ደግሞ ቀጥበት ይጅበት መብትሽ ነው። ምክንያቱም ትናንትና አብርሽ እያደረገ እያለ ጀግና ሲባል ምን ሲባል እሰራለሁ ኦዲንስ ከተቀበለኝ እያለ ነበር። አንቺም ደግሞ ኦዲንስ ተቀብሎሻል፣ ስሪ፣ በርቺ። በራስሽ ቻናል ደግሞ የበለጠበት መጪ ደስ ይለናል ማለት ነው። ያው አልተጣላችሁም፣ ግን እኛ ጋር ስትመጡ እንደተጣላችሁ ነገር ትሆናላችሁ። አላችሁ አንድ ላይ ነው ያላችሁት፣ በፍቅር ነው ያላችሁት ሁላችሁም ማለት ነው። እና ስራ ነው ምሰሩት። ትላንትና ራሱ ካስታወሳችሁ ኢሳቅ ብዙ ቪዲዮ ሰርቻል፣ ደክሞ ይገኛል እያለ ነበር ማለት ነው እና ብቻላ